በግጭትና በቀውስ ውስጥ ተፈትኖ ሀገር የሚያሻግር አመራር መፍጠር እንደሚያስፈልግ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ አሳሰቡ። ክልሉ ሁሉን ካለበት ቀውስ ወጥቶ ወደ ልማትና እድገት እንዲመጣ የሴት አመራሮች ሚና ከፍተኛ ሊሆን ይገባልን ብለዋል። አዲስ ተስፋ ይዝርዝራለሁ። በአማራ ክልል ለረጅም ወራት የዘለቀውን ግጭት ለማርገብ በርካታ ሕዝባዊ ውይይቶች እየተካሄዱ ነው። ቀውሱ ያስከተለውን ሁለንተናዊ ችግር በመረዳት ለችግሩ የሚያስፈልጉ የመፍትሄ ውይይቶችም ከቀበሌ እስከ ክልል ተቋማት በመካሄድ ላይ ናቸው። በአማራ ክልል ሴቶች፣ ሕጻናትና ማህበራዊ ጉዳይ ቢሮ አዘጋጅነት በክልሉ ግጭት ባለባቸው አካባቢዎች ለሚገኙ ሴት አመራሮች የቀውስ ማገገሚያና የቀውስ ጊዜ የአመራር ሰጭነት ሚናን በተመለከተ ስልጠና ተሰጥቷል። በስልጠናው የተገኙት የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላመው ባለፉት ወራት የባህር ዳር ከተማን ለመለወጥ ሰላምን በማረጋገጥ በርካታ የልማት ተግባራት መከናወናቸውን አንስተዋል። እንደ ክልል የገጠመን ቀውስ ይታወቃል። በቀውስ ውስጥ ሆነን ደግሞ ቀውሱን የመቀልበስ ሰላምን የማረጋገጥ በዚህ ውስጥ ሆነን ደግሞ ልማትን ማረጋገጥ ሁለቱንም ስራዎች ሳንነጣጥል አንዱ ወደኋላ ስራዎችን መስራት ችለናል። በክልሉ የተፈጠረው የሰላም እጦት ሴቶችን ለማኅበራዊና ኢኮኖሚ ቀውስ ያጋለጠ መሆኑን ያነሱት የክልሉ ሴቶች ሕፃናትና ማኅበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ በችግር ውስጥ ሆነን ለሕዝባችን ሰላም ለክልላችን መረጋጋት የሰሩ ሴት አመራሮች ስለመኖራቸው ተናግረዋል። በአመራር ሰጭነትና በፖለቲካ ያላቸው ተሳትፎና ውክልና እንዲሻል የሚንተርሽፕ ፕሮግራም በመቅረጽ የእርስ በርስ የመደጋገፍ ትስስር በሶስት ዙር ሶስት መቶ አራት ሴት መሪዎች እና ተኪዎች እንዲደጋገፉና እንዲተጋገዙ አድርገናል። በእነዚህም የአቅም ግንባታ ስልጠናዎች እና የእርስ በእርስ መደጋገፍ አማካኝነት እጅግ አበረታች ለውጦች እና ውጤቶች ተመዝግበዋል። ለአብነትም በራሳቸው የሚተማመኑ በርካታ ሴት መሪዎች ተፈጥረዋል። ችግርን የሚጋፈቱ በርካታ ሴት መሪዎች ማፍራት ችለናል። በጋራ የመረዳዳትን ታማጭነት ተፈጥሯል። ተደማጭነትና ውሳኔ ሰጭነትን ጨምሯል። እንዲሁም ተኪ አመራሮችን ማፍራት ችለናል። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ሴቶችን በሁለንተናዊ ዘርፎች ማሳተፍ ከቻልን የሀገርን ዕድገት ወደፊት ለማሻገር ትልቅ መፍትሔ መሆኑን ተናግረዋል። ማዳመጥ ከቻልንና ሴቶችን ማሳተፍ ከቻልን የመፍትሔው አካል ማድረግ ከቻልን ግን የተረጋጋና ሰላማዊ አገር ለመፍጠር ትልቅ አስተዋጽኦ አላቸው። በዚህ በደል ውስጥ ሆነው በዚህ ጫና ውስጥ ሆነው ለመፍትሄው ደግሞ የበለጠ ቦታ አላቸው። ለራሱ አይደለም። የተረጋጋች ሀገር የተረጋጋና ሰላማዊ ትውልድ ለመፍጠር ትልቅ ቦታ አላቸው። እዚህም ውስጥ ሆነው ግን ሴቶችን ማሳተፍ ግድ ይላሉ። ክልሉን ካለበት ግጭትና ቀውስ በፍጥነት ለማውጣት የአመራሩ ቁርጠኝነትና አመራር ሰጭነት ከመቼውም ጊዜ በላይ የላቀ ሊሆን እንደሚገባ የገለጹት ደግሞ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ናቸው። ይህ ክልል ብዙ እዳለበት በዚህ ጊዜ መሪዎቹ እኛ ነን። እድሉን ተጠቅመን ከኛ የሚጠበቀውን ነገር ሰርተን ካለፍ በቀጣይ ለሚመጣው አካል ለቀጣዩ ትውልድ ሸክም እየቀነስን መሆኑን አውቀን መስራት ይጠበቅብናል። ሀገሮች የሚያድጉት ከቀውሱ ትምህርት ወስደው ነው። ከብጥብጡ ከጦርነቱ ትልቅ ትምህርት ወስደው ነው። ጦርነትና ግጭት ለእድገትና ለብልጽግና ምን ያህል እድል እና አቅም እንደሆነ መማር ይቻላል። ማለት በክልል ደረጃ ለሴት አመራሮች እየተሰጠ ያለው ስልጠና ለሶስት ተከታታይ ቀናት የሚሰጥ ሲሆን በባህር ዳር ከተማም እየተገነቡ ያሉ የልማት ስራዎችንም እንደሚጎበኙ ይጠበቃል።